መካሻ እኛ በራሳችን ደግሞ ሌላ በድጋሚ ፕሮግራም አዘጋጅተናል። በዛ ፕሮግራም የትኛውም ተመጥቶ መሳተፍ ይችላል። ደስተኛ ሆኖ ይሄድ ይችላል። በሱ ዘግተናል። ለዛ ነው ቀደመ ከመለሰ ወደኋላ እንመለሳለን፣ ከመለሳለን ረጁ አሁን መቀጠል ትችያለሽ አንቺ። ተራ ጠይቅ እሺ። ከመጀመሪያ እኔ ከአንተ ጋር ፐርሰናል ችግር የለብኝም። ምንም አይነት ፐርሰናል ችግር የለብኝም። ለተሱሽ አን ያልነገርኩ ቅድም ረጅውን እንደዚህ ስለምንቀላለን ነው። በሌላ አይነት ነገር እኔ እና እሷ በእንደዚህ አይነት ነገር ስራ ስለገባው ነው። አሁን ቀጥይ፣ በቃ እሺ። ከአንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ጉዳይ ድብና አድርጎ ያገባኛል። ምክንያቱም እህቶቼ ስለሆኑ እዚህ ጋር ሲወድኩ፣ የሆነ ቦታ ሲወድኩ ለአንቺ የምትባለው መሲናት ከኛ በላይ የሚያከብራቸው የለም። ከኛ በላይ የሚወድቅላቸው የሚሞትላቸው የለም። ከኛ በላይ እሱን ለእኛ ትተዋለ። እዚህ ጋር እንድትይዝልኝ የሚፈልገው ሁለተኛ፣ ደግሞ ከዚህ በፊት ከአምስት ወር ይሁን ከስድስት ወር በፊት በዚህ ጉዳይ ላይ እኔ በትክክል አሁን ምናልባት ቁጥሯ ጠፍቶ ሊሆን ይችላል። መታ ዋትሳፕ ላይ መታ ረጁ አለችኝ። እነ አብርሽና ሩታ የሚባል ግሩፕ አለ። ልጅ አውጡ በተባሉ ቁጥር እያዋጡ፣ ከፈለግሽ ብላኝ ደረሰኞችን አስወጥቼ ልክል። ለምን ተሰጣ ለምን ተደረገለህ? እኔ አያገባኝም፣ ግን ስለ እህቶቼ ድብና አድርጉ ያገባኛል። ሳሙ ማልሰሙ ለእነዚህ ልጆች የምታደርጉትን ነገር አቁሚ የማለት መብታለኝ። ነገ እምላችኋለሁ፣ ከነገ ወዲያ እምላችኋለሁ። አልተደረገልኝም ወይም ደግሞ ያደረገልኝ ሰው የለም አያረጉልኝ የምትል ከሆነ ደግሞ እሱ ስራ ያውጣት። ኢትስ ኦኬ። ሲቀጥል ደግሞ የሆነ ነገር ሲባል ሰውን ለማናደድ ወጥተው እንደዚህ ይላሉ። ማንን ነው የሚያናድዱት? ማንም እኮ አይናደድም። ምትጎዳውሷ ምትወድቀውሷ ምን አገባል? ግን ይሄን ነገር ማስቆም የምችለው አንተ ነህ። ምክንያቱም ተደርጎላችኋል እያሉ ህዝብን እያነሳሱ ከሆነ እያውሸድ ማስቆም የምችለው አንተ ነህ። ምክንያቱም አንተን ነው የሚሰሩት። ገባህ አይደል? ሳይደረግላችሁ እያደረጉ ነው እየተባለ ከጀርባው የሚመጣው ነገር ውሻት እንኳን ሆኖ ከሆነ ከሆነ ምክንያቱም እኔ ተከትዬ የሚሄደው ከሚሉት አንፃር ነው። እየተደረገል ከሆነ ኦፍኮርስ እናገራለሁ። እህቶቼ ናቸው። ምክንያቱም ሲወድቁ ምን ሲሉ የሆነ ቦታ ወደቁ ሲባል መሲ ብርጅ ውስጥ እናት ሄዳ ሮጣ ሄዳ የምታነሳው ወይ አንተ አደለም ወይ ሌላ ሰው አደለም። ምክንያቱ እዚህ ያለውን ነገር እያንዳንዱ ቦታ የሚወድቁትን ልጆች እናንተ እናንታተዩ። ከዛ ሲቀጥል ደግሞ ክብር ላልከው አንተ በስርዓቱ በስራቱ ክብር ትሰጣችኋለህ። አንድ ቪዲዮ አለ። እኔ እኔ ፔጅ ላይ የሆነ ጊዜ አንተን ገብታ ገስት ላይ ኬክ ለአንተ ብለው አሰርተው እየቆረሱላችሁ ቦታ እንኳን እንደማሰጣቸው እዛ ቪዲዮ ላይ ያሳያል። ገብተ ማየት ትችላለህ። እናንተን ብለው ኬክ አሰርተው ቁጭ ብለው ገስት ላይ እናንተ ገስት ላይ ሆናችሁ ሩታ ፊት ወደዛ ነው የአንተ ፊት ወደዛ ነው። ገባ ለእናንተ ብለው ያሰሩትን ኬክ እናንተም ብለው የመጡትን አክብረ ስታናግራቸውን ያላየሁም፣ አንደኛው አላየሁም። ክብር አለኝ እንኳን ብትል እኔ ሲመስለኝ ለይቱብ ስትል እንጂ እነሱን ታከብራለህ እሚል እኔ አንድም እንትን የለኝም። ገብተህ ማየት ትችላለህ። እኔ ራሴ ሪከርድ አርግቼ ትወስቸዋለሁ። ክብር አለኝ ካልክ ደግሞ ክብር እንዳለህ ለነሱ በተግባር አሳያቸው። በጣም ነው የሚከተሉ፣ በጣም ነው የሚወዱ። እኔ የቅናት መንፈስ የለብኝም፣ የመቀኝነት መንፈስ የለብኝም። አልሐምዱሊላህ። በራሴ ሰርቼ ወጥቼ ምገባኝ ምንም ያንተን የሚያሳየኝ ጉዳይ የለኝም ግን ስለ እህቶቼ አሁንም ዛሬም ነገም ከነጎዲያ ድብና አድርጎ ስለ እህቶቼ ያገባኝ እየሄዱበት መንገድ ጥፋት ከሆነ እነግራቸኋለሁ የመቀበል ያለመቀበል ሲቀጥል በግ የሚባሉት ደግሞ ለምን መሰለ በጎች ምናምን የሚባሉት እኔ እምላቸኋለሁ አንዳንድ ግን የምላቸው የሚሉት የሆነ ነገር ሲባሉ አንቺ ሸርሙጣ ብላ መታ ትሳደባለች አንቺ የሆነ ነገር ብላ መታ ትሳደባለች እኔ ከሷ ጋር ምን ጉዳይ አለኝ? ሚጠቅማትን ነገር ወጥቼ ስነግራት መታ ከሰደበችኝ፣ ኦፍኮርስ ዛሬም፣ ነገም፣ ከነገ ወዲያም፣ ለሚቀጥለውም ዓመት በግነች መታ። የሚጠቅማትን ነገር ነግሪያት መታ የምትሰድበኝ ከሆነ በግናት ገባ አይደለ ሰ እኔ ከአንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ግን ነገም፣ አሁንም ጥፋት ላይ ከሆኑ እነግራቸዋለሁ። ቴንኪው። ስሜ ስለተጠራ ነው በነገራችን ላይ ማቲ መሲ ብሏል ስላሉ ያው ማቲን ነው እና ተስፍሽን እና ረጁን ነው ማቀው። ሌላ ሰው አላውቅም በነገራችን ላይ። ምክንያቱም ብዙ ጊዜ በስራ ስለማሳልፍ ማለት ነው። ነገር ግን እኛ ማቲን የመናገር መብት አለን። ምክንያቱም ማቲ ወንድማችን ነው። አረብ ሀገር ነው ያለው። ነገ ናት ቸግሮናል ብንለው ወዶ ሳን በግዱ ሮጦ የሚመጣልን ወንድማችን ነው። ናቲን የመቀጥቀጥ መብት አለን መብት አለን። እሱም ነገ እኛን የመናገር መብት አለው። እኔ ግን አብርሽ አትንክ። አብርሽ ይመስለኛል። ስምክ ለአረብ ሀገር እህቶች አዝናለሁ ስትበት በነገራችን ላይ መግባት አልፈለግኩም። አንድ ጊዜ አዳምቲ በመጀመሪያ ደረጃ እናት ንግግርሽ ደስታ አይልም። እኛ ልናወራ የመጣንበት መንፈስና የአንቺ ወጣ ያለ ነው። በመጀመሪያ ደረጃ ማለት ነው ነገር ነገር

መሲ መሲ ቆይ አንዴ ተረጋጅ። ኦኬ መሲ ተረጋጅ። አሁን ከዚህ ያለን እየተወራ እየተወያየን ነው ያለን። እነዚህ ሰዎች ብር በልተዋል ስለተባሉ ቅድም ረጁ ኦንላይ ላይ ስለነበረች ሜንሽን ተደረገ። መሲ ብሪጅስቶር እንደውም ያለችው አሁን ነው እንትን ላይ ነገረችኝ። ረጁ ሶል ምናምን ተብሎ ተጽፏል። ከዛው ብር በልተዋል ሲባል እሺ፣ ይሄ ረጁ ስላዩት ኦንላይ ላይ አስገባዋለሁ ረጁን ምንድን ያባት ረጁ በየው አብርሽ አጠገቤ ነው ያለው። የትኛውን ብር ነው ይበለ ይ ጠይቁ እና ነገር ብዬው እኔና ሰ ምን ስለምንባባት እና ተስፊ ደግሞ ይህን ነገር ስለማ ተስፊ ረ ስለው አይ እኔ ሰምቻለሁ ስለማ ሆና ለብሎ ስፕሌን አረገ። አሁንም አንቺ ጥያቄ ካለሽ እነዚህ እነዚህ ሰዎች ማለት የተበሉ ሰዎች አሉ ምናምን ወይ ደግሞ እንደዚህ ሆንናለ ያሉ ሰዎች ካሉ እንዲመጡ ማለት ነው። ገባሽ አይደለ? ሳንቲማሽን ተወስደዋል ብዙ ነገር ነው የተባለ። ይሄ ነገር ምንድን ነው? ለምሳሌ አንቺ ማሆን ቅድም ያው ማት እንደምናውቀው ነው እንጂ እሱን አታውቂውም። ያው ስለ እኔም መጠየቅ ያለብሽ ነገር ካለ ትጠይቅኛለሽ ማለት ነው። አገኘሽ ደግሞ መሲ ሳምንቱም የህማማት ስለሆነ አይ ቲንክ እኛ መንገር ያለብንን ነገር እንንግን፣ ነግራለን ያለውን ነገር ጥያቄም ከሆነ እንጠይቃለን። አንደኛ እኔ ማቲን ጥያቄ ልጠይቀው። ማቲ ኦርቶዶክስ ነው አደለ? ለምን በዚህ ጾም ሰዓት? ለምን እነሱ ማቲን ነው የምጠይቀው። አንተ ለምን ትናደዳለ እንዴ? እሱ መልስልመልሽ ያለው ድጋሚ ሁኔ አልሰማው፣ እኔ አልሰማው፣ አልሰማው። ጠይቋለሁ፣ እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረግኩ? አንደኛ ይሄ ማቲ ጠየቅ። እኔ ማቲ ማናገር ከፈለኩ ሲጀምር ጥያቄ ካለኝ ደውዬ ጠይቋለሁ። ማቲ ነው ወጭ። አብርሃም ግን አንተን ጥያቄ ልጠይቅክ። አንዴ እኔ አብርሃም አንተን ጥያቄ ልጠይቅክ። እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቱብክ ላይም ቲክቶካችሁም ላይ ሾ ከማሳየት ውጪ አንድ ቀን ለዚህ አረብ ሀገር ድምፆኛ የምትለው ቪዲዮ አለ? ቆይ አንደኛ ሄንት ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደመወዜ ተበላ እያሉ ደረት እየደቁ በቪዲዮ የመጠኔ ቴሌቪዥን ቢገዛልክ፣ ለምን ሙሉ ቡርጅ ከሊፋን አይገዙልህም? አይ ዶን ኬር ወደሽ ከተደፋሽ ቢረብሽ አይኳል ለአመዳም እያለች ለእናንተ ጎጆ መሙያ ምስል ከግርድና ቶጣም ገረድ ነው ስሟ። እኛን ግን ወደድክም ጠላህም አብርሽ እኛን አይወኩሉም። እንደዚ ይሄ ለሆኑ ጥንዶች ምናምን ጉሩፕ ሰብስቤ ምናምን እነሱን ሆዳቸው ደግሞ አበዳን አላደርጉም። እኛን አይወክሉም፣ አረብ ሀገር ላይ ያሉትን የዛን ምላሻችን ደግሞ ሰርጋችሁ ላይ ታችታል። አስር ሰው ነው የተገኘው ስለሰሙን ሰሙን ነው አስር ሰው የተገኘው። አብርሽ፣ እኛም እኮ ወንድማችን ነቃ፣ አንተ ሰርግ ላይ እኮ መምጣት ነበረብን አይደል? እንደንትኑ ማለት ነው። ግን ያደረጋችሁት ምንድን ነው? የብሽሽቅ አደረጋችሁ በማይሆን ሰዓት። እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህን ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም፣ ቀንታችሁ ነው ስትል ቅድም ሰምቻለሁ እኔ። ቅርታ አርግልኝ እምቀናው አረብ ሀገር ለፍታ ቤት በሰራች አረብ ሀገር ለፍታ ኑሯን በቀናች አረብ ሀገር ለፍታ የእናቷም ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነአመዳም እያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ፣ ቢጫ፣ ቀይ ገዝታ ሰፍታ የሰው ሰርግ ለሙቅ ለምትል አይዶንትኬር፣ አይመለከተኝም። ነገር ግን አብርሽ እኛም የተቃወምን ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው፣ ምክንያቱም እዚህ ሀገር ሲወድቁ፣ ሲሞቱ፣ ሲራቡ፣ ምን ሲሉ የሚመጡት እኔ ጋር ነው። አብርሽ ጋር አይሄዱ ወይ ናቲ፣ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡ። ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስህ አብርሽ ስለሚመለከተ እውነት፣ አንተ አረብ ሀገር የምትወዳቸው አላችሁ አይደል? ለምን ይሄ ቫኬሽናችሁ ሆስፒታሉ ውስጥ የታመሙ እዚህ ዱባዮች ማቲ ይዛሃቸው እውነት አንዳንዴ የምንተላላችሁ መሰላቱ እኛ ስንረዳ እግዚአብሔር አይን ሙድ አትያዙ። ብንሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ፣ ፓስፖርታችሁ ተቀምቶ ሆስፒታል የተኙ መድኃኒት መግዣሉ እነሱን ጎብኟቸው። እነ ሩታ እነማን ለማን ተሰባስባችሁ፣ ማቲ ድራይቨሩ ለእኛ ያዘጋጃችሁትን ፍሪ ድራይቨር ለእነሱ አድርጉና እነ አብረሽ ሄዶ ጎብኝተው ሁለት ሰው እንኳን ወደ ኢትዮጵያ ያስገቡልን የዛን ሰዓት እኛ ከአብረሽ ጋር እንስማማለን። ማለሽ አላስ ይሄ ነው ሌላው። ማቲን ሊደውጂ ካንተ ጋር አውራል ነው እንዳትቀሪ ደሞ ፕሮግራም አለ እዛው ነገር እኔም ልጠይቅና ኖርማሊ፣ እንደ አንድ ክሬተር ያው ክሬተሮች ናችሁ፣ ብዙ ተከታዮች አሏችሁ ሰርታችሁም እንግዲህ እግዚአብሔር የሚያውቀውን ስራ ሰርታችሁም ከሆነ ይሳየው። ያው ብዙ ነገር ልትበሉ እያየን ላይፋችሁንም ጭምር እያየን ስለሆነ ቀን በቀን እነዚህ አይነት ነገሮች ላይ የምታደርጓቸው እንቅስቃሴዎች፣ በተለይ በተለይ እንደ ጀጎን በጎ አድራጎት ድርጅት አረብ ሀገር ላይ እንደሚሰራ ምንድን ነው ከዚህ በኋላ እንድታገዙን እንፈልጋለን። ሲወድቁ እንደራችኋለን፣ ሲታመሙ እንደራችኋለን። በየትኛውም መንገድ ላይ በጋራ ሰርተን እኛ በሚሊዮን በነገር ላይ የአረብ ሀገር ላይ ትንሽ ነገር ሲደረግላቸው በሚሊዮን እጥፍ ሰው የሚያከብሩ እና የሚመጡ እንደሆነ በባህሪያቸው ታቃቸዋለን እያገኛቸውም ከሆነ ሰው ከምናደርጋቸው ስራዎች ላይ ብዙ ችግር ስላለ አረብ ሀገር ላይ እንደ አንድ አሪያ እንደውም ከዱባይ ስትመለሱ እዚሁ ቦሌሚካኤል የልነው ቢሯችን መታችሁ አምባሳደር ሆናችሁ ከዚህ በኋላ ከእህቶቻችሁ ጎን ሆናችሁ ሲቸግራቸውም ሲታመሙም ያለውን ነገር በሚዲያም ባለው ነገር እንደ አንድ አምባሳደር በተግባር ደግሞ እነዚህ እህቶቻችንን እያገዛችሁ በጋራ እንድንሰራ እንፈልጋለን። ምንም የተለየ ለአብርሽ አንድ ነገር ልንገረው፣ አብርሽ የዛሬ ሶስት ወር የዛሬ አራት ወር ምናምን አንዲት ልጅ እዚህ ዱባይ ሞተች ማለት ነው። አስክሬኗ ወደ ኢትዮጵያ ስናስገባው ተስፍሻ ቃል ኪሎ በዝቶ አንድ ኪሎ እላፊ ሆኖ ለአንድ ኪሎ ሬሷ አንድ ኪሎ እላፊ አስክሬኗ ስድስት ቀን እንትን ውስጥ ሲቀመጥ በረዶ ቤት ሲቀመጥ አስክሬናችን እንኳን ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግንመኛ ምንጮ ሁላቸው እንጂ እኛ አብርሽ ያንተም የሩታ መጣመር አስጠልቶን ወንድሞች ሩታ ምህታችን ናት፣ አንተም ወንድማችን። አንተ ነገ ትልቅ በር ብትሆን እኮ ኢትዮጵያ ነው የምታስጠራው አደል አብርሽ። ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ ሀያ አራት ሰዓት እንደ ቬንቲሌተር የተሽከረከሩ ነው። ይሄንን ብር የሚያመጡ አምስት መቶ ጥፈው እቃ ገዝተው አንድ ኪስ እንጀራ አስራ አምስት ብር ለመግዛት የሚሳቀቁ ልጆች ናቸው። ለእነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን ነው፣ አንተን ብታገኝ ወንድማችን ነገባ ከሌላ አንግል እንዳታዩ። ብዙዎቹ ተቆርቶ የሚመጡት እኔ ጋር፣ ረጁ ጋር፣ ተስፌ ጋር፣ ሀቢባ ጋር፣ ሳይ ጋር ነው የአስክሬን ማዕቅ ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ። አብርሽ፣ ማቲ፣ ዞኪ ሆስፒታል ጎብኟቸው። የአንደኛ ያንደኛ ከጎናቸው ቆማለን። በተረፈ ግን አብርሽ እና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን? ለና ፍሬያቸውን ያሳየን። ምንም ከቅናትም ከተንኮልም አይደለም። ነገር ግን ህመም ውስጥ ከነሱ ጋር ህመማቸውን የምንካፈለው ለሊት፣ የሀገር ፖሊስ እንኳን ትቷቸው ሄደን ተጋፍጠን ከፖሊስ ጋርም ተመዳሞቻቸው ጋርም አንገት ላንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርዶ ሲገኙ ስለሚያናግደን ነው፣ ከጥላቻ አንዳቶ አብርሽ እንደዚህ ምን ነገም አንተ ማይሆን ቦታ ላይ ስትሆን ምን እናገረ ጥሩ ቦታ ላይ እንድትሆን ነው። እነዚህንም ልጆች ምን እናገራቸው እንጂ ማጥሪ ነገር ኮኔ ማታው ነገ ችግር ደረሰባት አንዲት የማዳም ቅመም መኪና ይዘኪድ ብለው እሺ ነው የሚለው ምክንያቱም ህመማቸውን ስለሚያይ ማለት ነው። አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታውቅም። እንጀራ ገዝቶ አይበሉ መዳም ቤት ያሉ ልጆች፣ የመዳምን ዩኒፎርም ላያቸው ላይ ተጣብቀው በኤርገንዶ ጫማ ሽንት ቤት ክሎሮክስ እየሸተታት ያገኙትን ገንዘብ ለሰው አትስጡ፣ ለራሳችሁ አድርጉ። ግሩፕ ሰብስበው ለራሳችሁ ይሆኑ ነው እንጂ አብርሽ፣ ስለአንተ ስለተደረገልክ ለምን እንቀናለን? ወንድሜ ነህ እኮ ለምን ቀና ባህል ያንተን ውድቀት አልፈልግ። ገባክ አብርሽ? ከሌላ እንግል እንዳታየው። ስለዚህ ያን ለዛ ለመናገር ነው። ምክንያቱም እዚህ ሀገር በረዶ ቤት ውስጥ ወደ ሶስት መቶ ምናምን አስክሬን አለ ኢትዮጵያ። ይባስ የራሱ ያወጣው ማለት ነው። እነዚህ ልጆች እናቶቻቸው ይመጣሉ ብለው ነው የሚጠብቋቸው። እዚ አሁን እንኳን ሄዳችሁ ጎብኗችሁ፣ አብርሽ ከጎናችን ሁኑ። እናንተም እንደ አንድ ዩቱበር ዩቱባቸው ያድጋል። እነዚህ ልጆች እኮ በዩቱብም ማቲን እዚህ ያደረሱት የማዳም ቅመሞች ናቸው። ከእግዚአብሔር በታች አይደለ ፎሎ ያደርጉታል። ቪዲዮም እንትን ሲል ኮመንት፣ ሼርም የሚያደርጉላቸው ጉልበታችን ተፈልጎ የሆነ ቦታ ላይ ስንወድቅ ደግሞ ማንፈለግበት ቦታ ከሆነ ለምን ነው እንጂ ከሌላ አንግል አብርሽ እንዳትወስደው አመሰግናለሁ ውስጥህን የምታውቀው አንተነህ ልብህን የምታውቀው አንተነህ ትክክለኛ ቦታ አይኑርህ ጥላች አይኑርህ የምታውቀው አንተነ ግን አሁንም ቢሆን ከአንተ ጋር ችግር የለብንም እኔ ከመጣመራችሁ ጋር ምንኛ ችግር የለብንም ምን አገባል ግን ስለ እህቶቻችን ነው አሁንም የምንናገረው ስለሚመለከተን እህቶቻችን ነው ምክንያቱም መሲ እንዳለች በየረሳ ቤቱ ያለው የማን ነው የነሱ ነው። በየማድረቂያ ሬሳ ቤት ያለው የነሱ ነው። በየቦታው በየሆስፒታሉ የወደቀችው ማንች የሚያታጣች ትላንትና ላይፍ ወቅታች ስትል የነበረች የማዳም ቅመም ነች። አብዳ በበቀደም መንገድ ላይ ወድቃ አብዳ ሰው እንኳን የማይጠጋትን ልጅ ሄዳ መሲ ነች ያነሳቻት። አሁንም ራሱ ከዛ ነበር እዛ ቦታ ላይ ስትል ነበር የመጣሁት ይሄ ወረቀት ላሳይህ፣ ከነ ኢትዮጵያ ፓስፖርት እንትኗ ማለት ነው እች ልጃውን ትላንት ሰው ስትረዳ የነበረች ማቲ ምናልባት ልጅቷን በዚህ በቲክቶክ ቪዲዮዋ ሲዘዋወር አይታችሁታል። የዚህ መታወቂያ ባለቤት ነጭ ትባላለች አራት ሆስፒታል ኮይቲ ሆስፒታል፣ ሜንታል ኬዝ ሆስፒታል አልቀበል ብሏት መጨረሻ ላይ የኢትዮጵያ ኤምባሲ አንዱ አብደላ የሚባል ተባብሮ ነው የሆነ ሆስፒታል አስገብተናት የመጣ ነው። ኦልሬዲ እግሯ ታስሮ ማለት ነው እች ልጅ ማለት ነው መታወቂያ ያለው ዶክሜንቱ ያለው ይኸው እኔ ጋር ነው እንደዚህ ነው የምንጮህላቸው። ልጃውን ፈላጊ የላትም ኦልሬዲ አብዳለች ገባ። በፕሌን መሳፈር አትችልም ተብላ ሆስፒታል ውስጥ ታስራ ነው የገባችው። እንደዚህ እንዳይሆኑ ነው እንጂ ምንም እኛ ወይ የእናታችን የአባታችን ልጆች ሆነው እኮ አደለም በዚህ ደረጃ፣ ወይ ከነሱ ጥቅም አግኝተን አደለም። ድርቀት፣ መንከራተት፣ ስቃይ ወይ ለቅሶ ነው የምናገኘው፣ ሌላ ምንም ከነሱ ምነው ወይቱ በር አደለም። እንደሌላው በዩቱብም በምንም ተጠቅመን አደለም። ስራችንን ቆልፈን ሱቃችንን ዘግተን ነው ሄደን ቦታው ድረስ የምንገኝላቸው። ይሄ ነገር ነው የሚያናድድንም፣ እንትን የሚለን እንጂ አብርሽ ለምን እንጠላሃለን? ሩታን ለምን እንጠላታለን? ምን አደረገችን? አልሰደበችም፣ አልደረሰችብን። ከአንደበትህ ክፉ ቃል አልወጣም፣ ከአንተ ጋር ከመሳቅ ከመጫወት ውጭ አንተም ከእሷ ጋር ከመፃ ከመጫወት ውጭ መጥፎ ነገር አልሰማንብህም እኮ። ነገር ግን እዚህ ያለውን ችግር ስለምናይ ነው እነሱን እንቀጠቅጣቸው፣ እንዲስተካከሉ፣ ሰው እንዲሆኑ፣ ከወደቁ የሚያነሳቸው ስለሌለ የዚች ልጅ ቤተሰብ አብርሽ ኦረዲ ጭንቅላቷ ስለለቀቀኝ አንቀበላትም፣ አዲስ አበባ አምጥታችሁ አማኑኤል አስገቡልን አሉ። ቤተሰብ አልፈልግሽም ያላት እዚህ ሚዲያ ላይ አምስት ሺህ ሰው እያለ ነው አይደል? ቤተሰቦቿ ጋር ደውለን ተቀበሉ ስንል እናት አባት ናቸው አንፈልግም ያሏት ሶ፣ ይሄንን ስለምናይ ነው አብርሽ፣ አሁን ትረዳናለህ ብለን፣ ትረዳኛለህ በደንብ ጽ ከምን አንግል እንደተናገርኩኝ ማለት ነው እንጂ ከምንም አንግል አደለም፣ ለአንተ ጥላቻ አደለም። ግን በቃ የሆነ ሰዓት ገና እንትን አናደድከን ግን የሆነ ፊተ ይናገር እሱ ደግሞ ራሱ ይናገር፣ ሱ ይናገር ነገር እና ራሱ ይናገር፣ ደግሞ እኛ ከሆነ እና መሲ ከሆነ ችግሩ እኛ በመናገራችን ይህን በማለታችን እንትን ከሆነ ችግር የለውም፣ እኛ ይቅርታ እንጠይቋለን። እኛ ጋር ከሆነ እኛ ይቅርታ እንጠይቋለን። ከዚህ አንግል የተናገርንበትን አንግል ይረዳ። ከዛ ድምፅ ስጠው፣ ይናገር እንደፈለገ። አሁን ኖርማሊ ወደ አብረሽ እንሂድና ምናልባት እዚህ ጋር የምታዳምጡ በሁሉም ቤቶች ያላችሁ ዜጋም ከአንድ ሺ ምናምን በላይ ሰው አለ በየቤቱ ብዙ ሰዎች ያላችሁ እና ከአብረሽ ጋር የሚገናኝን ሀሳብን ና የማይገናኙነውን ሀሳብ ለዩለት። እሺ ምናልባት ብዙ ሲወራ እሱን እየቀጠቀጠን ወይ እሱን እየተናገረን ሳይሆን በዚህ አጋጣሚ ማወቅ ያለባቸው ሰዎች ማወቅ እንዳለባቸው ለማስረዳት እንጂ አብርሽን የማይመለከቱ ጉዳዮችም ብዙ ተነስተዋል። አብርሽ አሁን አንተን የሚመለከቱን ጉዳዮች ወይም ደግሞ ማብራራት የምትፈልገውን ነገር እንድትናገር እንድንሰጣለው፣ ማይክ ያንተ ነው። በመጀመሪያ የተናገራችሁን ነገር የሁላችሁ ሀሳብ ትንች ያለውኝ አሁን ለምሳሌ ነሱ ምትባ ጠንፈጅ መጀመሪያ ጀምሮ ያወራሽበት ገና ስትገቢ ያወራሽበት መንገድ እና አሁን ስታስረጅም በስነ ስርአት ስሜን እየጠራሽ ምናምን ያወራሽበት መንገድ እንደሚለያይ አንተ ብቻ ነገረኝ፣ ተስፋይ ነገረ። ይለያያል፣ አይለያይ? ይለያያል። ይሄ ነው የምፈልገው። አሁን ምን ለማለት ነው የፈለኩት? በአጠቃላይ ወደ ሀሳቡን ስጠቀል ማለት ነው፣ መጀመሪያ ያወራችበት መንገድ ትክክል አልነበረም አለ። ስለዚህ እነዚህም ሰዎች አሁን እኔን ልክ እንዳስረዳሽኝ እዚህም ሀገር የሚኖሩ ብዙ ነገር ልታደርጉ ትችላላችሁ፣ ብዙ ልታግዟቸው ትችላላችሁ። ይህን ከእግዚአብሔር ነው የምታገኙት እና ይመስለኝም እንደዛ ማሰባችሁ ነው እያደረጋችሁ ያለ ከፈጣሪ እናገኘዋለን ብላችሁ ነው። ስለዚህ እኔ ደግሞ እንድታስራትሙ፣ ቀጥሎ ነገር ምንድን ነው የሆነ ፈተና ሲገኝ በስህተቱ ላይ መሳለቅ ሳይሆን ያንን ነገር በስነስርዓት በንግግር ለምን አታደርጉትን? አሁን ለምሳሌ መጀመሪያ ገብተሽ የአወራሽ ሞት ድረስ ስለማየት አይ ኖ ኖ አልኩሽ አይደለ? ስለዚህ ከዛም በኋላ ደግሞ አስተካክል አስተካክልሽ አወራሁ። ለምን አታስረዷቸውም? ላይብሪታ ሊሆን ይችላል ልጆቹ ለቁም ሊሆን ይችላል። ለምን በስነ ስርዓት አታወሯቸውም? ስለዚህ ይህንን ነገር እናንተም እንድታስተካክሉ ይፈልጋለሁ። ይህ አሁን ያወራሻቸው ነገሮች በሙሉ ምናምን እኔ ማቆ ታሪክ የለም። አሁን እዚህ ሀገር ስለማኖር አላውቅም። አሁን ስታወሪ ግን ተረዳሁሽ አይደል? ገባኝ። ለምን ቀስ ብለሽ ያስረዳሽኝ ያወራሽ ደግሞት እንደዚህ ላ ምናም ምናምን አየ፣ አሁን ተግባባን ማለት ነው። ሌሎቹንም በዚህ ልክ መግባባት ትችላሉ። ስለዚህ ለእነሱ ስቴክ ካለን ካላችሁ፣ እነሱን ስታወሩ በስነስርዓት መሆን አለበት። ይህ ስለማምን ነው። አሁን ላይ ላይ ገብታችሁ ለአራት ለአምስት የሆነ ፊት ስራ አድርጋችሁ ምናምን ይሄ የሆነ የህፃን ልጅ ስራ ነው። እናንተን አይወክልም። እናንተን አይወክልም ብዬ ነው ማም ነው በመጀመሪያ ደረጃ እናንተን አይወክልም። ችግር የለውም ግን ደግሞ ይህ እናንተን አይወክልም፣ የህፃን ልጅ ስራ ነው በአጠቃላይ ማለት ነው። ተረዳሽኝ አይደለ? ስለዚህ አንድ ታላቅ ነኝ ወይንም የሆነ ሰው የሆነ ነገር ያገኛል ብለሽ የምታምኝ ከሆነ ሰዎችን ሰፖርት የምታደርግ ከሆነ በጭንቅላትም ማደግ አብሮ ልክ ይላል የሆነ ነገር እዚህ ጋር እያደረች የሆነ ነገር እዚህ ጋር እያጠፋች ማቻ ያደርግም አይደለ ስለዚህ አብሮ ጭንቅላታችንም ማደግ አለብን ከሰው ልጅ ጋር እንዴት መግባባት እንችላለን እንዴት ማውራት እንችላለን የሚለውን ነገር በደንብ እንዲገባችሁ ይገባል ከዛ በፊት እኔ አንድ ቀን ጠርተሽኝ ወይም ገስ ላይ ገብቼ አውርተሽኝ ማቲ ነው ዛሬ የሚመጥ እናውራቸው ያለ ስለዚህ እኔን አውርተሽም ቢሆን ያንን ድሮ ነገሮችን ፈተን ሰላም ይሆን ነበር ማለት ነው። እኔም በራሴ ማግኘት